ምን ምን ሊያደርግ ነው? ቢከሰት እና ብሩኬ፣ በጣም አትፍራ፣ ይሄን ያህል ትዳር አትፍራ፣ ይሄን ያህል ልጅ አትፍራ። ብሩኬ ከዚህ በፊት ፍቅረኛ ነበረችው ከእሷ ጋር ምን ነገር አድርጎ አያውቅም። እሺ፣ ሀይኒስ አይ ቤተሰብ ዛሬ ይህን ቪዲዮ በጣም በጣም በጣም አስተያየት ነው የምሰጥበት። ሁላችሁም ይህን ቪዲዮ በደንብ አርጋችሁ ላይክ አርጉ፣ በደንብ ላይክ አርጉ፣ ሁላችሁም እዚህ ጋራ በደንብ አርጋችሁ አሴታችሁን ትጽፉልኛላችሁ፣ ኮሜንታችሁን። እኔ በመናገርበት ነገር የተስማማ ሰው ትጽፋላችሁ ኮሜንታችሁን ማለት ነው። እንግዲህ ዛሬ አይታችኋል። ያው ሀይሚዬ፣ መሬቱ አልተመቸህም ከኔ ጋር ማደር አለብህ ብለዋለች። እንግዲህ ሀይሚ። ብሩኬ ደግሞ አንገቴ ላይ ገመዲግ ባንጂ ከአንቺ እንደዚህ አይነት ነገር አላደርግም፣ አልተኛም ከአንቺ ጋራ። እንግዲህ እሺ ብሩኬ፣ ያው ፈርቶም ይሆናል ያው ከሴት ጎን ስተኙ ሊሳሳትም ይችላል። አው ያስፈራል። ፈርቶም ሊሆን ይችላል። እሺ እንበል ግን መጨረሻ ላይ ሲነጋገሩ የነበሩት ነገር ትንሽ አልተዋጠልኝም። ለምን ሀይሚ ልክ ነች ነው የምለው። ሀይሚ ልክ ነች። ለምሳሌ ብሩክና ሀይሚ እንደው አጋጣሚ ልጅ ቢፈጠር ልጅ ቢፈጠር እንደ አጋጣሚ ሆኖ ተሳሳቱ እንበል፣ ልጅ ቢፈጠር ይሄን ልጅ ማሳደግ ያቅታቸል? እንዲ ብሩኬ ማሻላ የሚከፈላቸው ቆንጆ ብር ነው፣ አሪፍ ዩቱበር ናቸው፣ በደንብ ነው የሚሰሩት። ይሄን ያህል ብሩኬን ያስፈራው ነገር ምንድን ነው? ትዳር ሲባል ልጅ ሲባል በጣም ነው በቃ፣ የሆነ በጣም ትልቅ ፍርሃት አለው። ለምን እንደሆነ ብቻ አላቅም። ትክክል ነች፣ ብዙ እናቶች በ17 ዓመታቸው በ16 ዓመታቸው የወለዱ አሉ። አዎ ለእሷ አስቦ ነው እንበል። ግን የሆነ ባረግዝስ እንኳን ስትለው ቢከሰትስ ይሄ ነገር ስትለው እኮ ሊከሰት አይችልም እኮ ነው ያለው፣ ሊሆን አይችልም እኮ ነው ያለው። ቢከሰትስ እንዲ ቢከሰት ምን ሊያደረግ ነው? ቢከሰት እና ብሩኬ በጣም አትፍራ። ይሄን ያህል ትዳር አትፍራ። ይሄን ያህል ልጅ አትፍራ። ሀይሚ ጎበዝ ጀግና ነች። ትክክለኛ ነገር ነው የጠየቅሽው። ማንኛውም ሴት የሚያደርገውን ነገር የሚፈልገውን ነገር ነው የነገረችው። እሽ የኔ ምለው ማለት ነው እስከ መቼ ነው? ለምሳሌ አሁን ብሩኬ ገና ልጅ ነን አለ እንግዲህ አሁን ብሩኬና ሀይሚ ሀያ ሁለት ዓመት ነው። ሀያ ሁለት ዓመት ቀላል አይደለም። ብዙዎቹ ትዳር ይዘው እንደ እነሱ አይነቱ ይወልዳሉ። ደግሞ ሀያ ሁለት ቢሆን ብሩኬ እሺ ሀይሜ ሀያ አንድ እንበል ምንም አልታደለም። አሪፍ ናቸው። ጎበዝ ላይ ናቸው። ሁሉም ከሌላ ነገር እንኳን አልፎ መኪና እንኳን የመግዛት አቅም ኑሮታል ብሩኬ ማለት ነው በአንድ ዓመት ውስጥ በአንድ ዓመት ውስጥ በዩቱብ መኪና መግዛት ማለት በጣም በጣም በጣም ጭንቅላት ቢኖረ ነው አያያዙ ጎበዝ ቢሆን ነው እንጂ ዝም ብሎ የመኪና መግዛት አቅም የለው እንትን አቅም አይኖሮም ነበር። ግን በጣም ጎበዝ ስለሆነ መኪና የገዛው ገብቷቸዋል። እና ሀይሚ እስከ መቼ ነው? ሴት ልጅ እኮ አንዳንድ ጊዜ ይሁላችሁ፣ ቤተሰብ ምን መሰላችሁ፣ ይሄ ነገር ቁም ነገር ነው ማውራት ያለብን። ሴት ልጅ መሸወድ የለብንም እኛ። ወንድ ልጅ ይሁላችሁ፣ ወንድ ልጅ ሰላሳ ሚሆን ሰላሳ አምስት ሚሆን ችግር የለበትም፣ የፈለገውን መርጦ የማግባት እድል አለው። ገብቷቸዋል። አንዳንድ ጊዜ ወንዶች የሴትን እድሜ ለመብላት ይፈልጋሉ። ለምሳሌ ገና ነሽ፣ ገና ልጅ ነሽ፣ ገና እንደዚህ ነሽ ምናምን። ሴት ልጅ ከሀያ አምስት ዓመት ያው እኛ አረብ ሀገር ስለለፋን አረብ ሀገር ብዙ ዓመት የቆየ ልጆች አዎ፣ እድሜያችን ሳናገባ ወይ ሳንወልድ እድሜያችን ሊሄድ ይችላል፣ ሰላሳዎቹ ሊንገባ ይችላል። ግን አሁን እንደ ሃይሚ አይነቱ ጥሩ ነገር እየኖረ ጥሩ ስራ ዩቲዩብ በደንብ እየሰሩ ነው ያሉት። ብሩኬን ሃይሚ ልጅ ቢወልዱ ምንም አልተለለም። ምንም የሚያስከፋ ነገርም የለም እና የሴት ልጅ እድሜ የሚሄደው በእንደዚህ በእንደዚህ ጉዳይ ነው የሚሄደው። ስለዚህ አንዳንድ ወንዶች የሴትን እድሜ ይበላሉ። እግዚአብሔርን ነው ምላችሁ። አንዳንዱ ነገ ተነጎዲያ ምናምን እየተባለ መሀል ላይ የሆነ ነገር ይፈጠራል፣ ወይ የሆነ ጸብ ይፈጠራል። ከዛ በኋላ መለያየት ይመጣል። እሷ ምንኬን ሀያ ሰባት ወይ ሀያ አምስት ሆናለች ሳይወልዱ ወይ ሳይጋቡ። ገና ይሄን ነገር ስናደርግ ይሄን ነገር ሲደረግ ይሄ ነገር ሲደረግ ሲባል እድሜ እድሜ ሀያ አምስት ወይ ሀያ ስድስት ወይ ሀያ ሰባት ሊሄድ ይችላል። ከዛ ምንድን ነው የሆነ ነገር መሀላቸው ሊፈጥ ይፈጠርና ጸብ ሊፈጠር ይችላል። ገብቷቸዋል። ጸብ ከተፈጠረ ደግሞ ሲለያዩ ምንድን ነው፣ የዚች እድሜ ነው የተበላው። የሴቷ እድሜ ነው የተበላው። ወንድስ ችግር የለም። ነገ ነው ግና የፈለገው መርጦ ላያገባቸው። ግን ሴት ልጅ ሁሌ ትጸጸታለች። እና ለመናገር የፈለግኩት ብሩኬ ትንሽ ስለፈራ ነው። ፍርሃት መኖር የለበትም ወንድ ልጅ መፍራት የለበትም ጎበዝ ስለሆንኩ ነው መኪና የገዛኸው ሌላም ነገሮች ያደረግኩ ነገር ሊኖር ይችላል እኛ ማናውቀው ነገር ማለት ነው ስለዚህ መፍራት የለብህም ነው የምለው አድርግ እያልኩ እኮ አይደለም ወይ ውለድ ወይ ቶሎ ተጋቡ እያልኩ አይደለም። ግን ምንድን ነው የሆን ነገር ከተፈጠረ እንኳን እግዚአብሔር ብሎ ቢፈጠር እንኳን መፍራት እንደሌለብለ መናገር ነው። ይሄን ነገር ማን ቤተሰብ ሁላችሁም ታውቃላችሁ። እና ሀይሚ ዛሬ በጣም የሚገርም ፕራንክ ነው ያደረገችው። እኔ ሁሌም በቃ የምፈልገውን ፕራንክ ነው ያደረገችው። ሀይሚ በጣም ጀግና ነሽ። ብሩክም ጎበዝነ ለሀይሚ ማሰብ ትልቅ ነገር ነው። ያው እናንተ በውስጥ ቃል ኪዳን ቢኖራችሁም ያው አንድ ቀን የሆነ ሁሌ በቃል ኪዳን ሊሆን አይችልም። አንድ ነገር ገብቷቸዋል። እግዚአብሔር ያለው ነገር ብቻ ነው የሚሆነው እንጂ ቃል ስለተግባባችሁ ከአምስት ዓመት ወይ ከሶስት ዓመት ወይ ከሁለት ዓመት በኋላ ስላለች ሰሆን፣ እግዚአብሔር ያለው ነገር ብቻ ነው የሚሆነው እንጂ እኛ ስላልነው አደለም። ነገ መሞት እኮ አለ። ገብቷቸዋል። ስለዚህ ምንም የሚያስፈራ ነገር የለም። እና ቡሩኬ ጎበዝ ነህ በርታ። እንደዚህ ከሆነ በርታ ሀይሚዬ፣ እንደዚህ እኔ እንጃ ብቻ ያው አሁን ደግሞ ምን መሰላችሁ፣ እኔ በጣም የሚገርመኝ ይሄ ቪዲዮ ከረዘመ ይቅርታ አድርጉልኝ። ምንገ የሚመስ አሁን ቆይ እሺ፣ ብሩኬ ከዚህ በፊት ፍቅረኛ ነበረችው፣ ከእሷ ጋር ምንም ነገር አድርጎ አያውቅም። እሺ፣ ሀይ ሚስ ፍቅረኛ ነበራ፣ ከዚህ በፊት ፍቅረኛ ሳይሆን አይቀርም። ከፍቅረኛዋ ጋር ምንም ነገር አድርገህ አታውቅም። እሺ ብሩኬ እና ሀይሚ ያኔ አሁን እኮ ድንግል ከሆናችሁ ነው ይሄ ነገር ይሄ ነገር የሚሆነው፣ ማለት ነው ሀይሚ ወይ ድንግል ከሆነች ብሩኬም ሴት ነክቶ ማ ከሆነ፣ አዎ የሆነ ነገር ሊፈጠር ይችላል። ግን ሁለታችሁ ብሩኬም ከሌላ ሴት ጋር ተኝቶ ማ ከሆነ ሀይሚም ከሌላ ሴት ጋር ከሌላ ወንድ ጋር ይቅርታ፣ ከሌላ ወንድ ጋር ተኝተ ማታ ከሆነ፣ አዎ ሁለቱም ድንግል ስለሆኑ፣ ግን እነዚህ ልጆች ድንግል ናቸው። አሁን ሀይሚ ድንግል ነች ወይስ ብሩኬ ከሴት ጋር ተገናኝቶ አያውቅም? ይሄ ነገር እኔ ግራ እየገባኝ ያለው እንዴት ነው ከሶስት አመት በኋላ ከአራት አመት በኋላ እኮ የሚባለው እኮ ወይም አብሮ ለመተኛት ያው፣ እነሱ አለመፈለግ መብታቸው ነው። ግን ከዚህ በፊት አድርገው አያውቁም ወይ? ይሄን ነው እኔ በቃ ማወቅ ምፈልገው እና ብሩኬም ሀይሚ መጠጋት የፈራው እኔ እንጃ ብቻ አላውቅም፣ ቤተሰብ አላውቅም ብቻ ግራን የገባ ይሄ ቪዲዮ ላይ ካርጉት ነገ በጣም እንፈተፈትበታል ስቲ መልሰን